ያው ጋሽ እርሶ ትልቅ ሰው ኖት፣ ይገባዎታል ሁሉም ነገር መረዳት የሚችሉ ሰው ኖትና እኔ ከዚህ በላይ ካብርሽ ጋር ባልቀጥል ደስ ይለኛል። ሰዎች ተይዋ ተይዋ፣ እንዴት ነው የነገር ጋይስ? እየተጧጧፈ የመጣ አይመስላችሁም? እሩታ ግን ደህና ነች። ሰሞኑን የምታደርጊያቸው ነገሮች ትክክል ናቸው። ትክክል ነኝ ብለሽ አምነሽበት ነው እነዚህ ነገሮች ለማድረግ እየሞከርሻለሽ። እኔ የምታደርጊያቸው ነገሮች በጣም ግራ እያጋቡኝ ስለሆነ ነው ይህንን ንግግር እየተናገርኩኝ ያለሁት ማለት ነው። አሁን አንቺ ከእሷ ጋር እንደዚህ ወርደሽ መልስ የምትመላለሽበት ሁኔታ ላይም አይደለሽም። ይህ መልስም አንቺን ይመጥናል ብዬ እኔ አላስብም ማለት ነው። እች ሴት እኮ ዓይኗን በጨው አጥባ ባልሽን ለመቀማት የመጣች አይነት ሴት ናት። እና ከእሷ ጋር አንቺ ወርደሽ ውሰጂ ውሰጂ ምናምን ከዛ ካልፈለግሽ ተዋ ምናምን አይነት ነገር ውስጥ መግባት አለብሽ? እንዲህ አረ ትንሽ እንኳን ነገሮችን እንትን ለማለት ሞክሩ። የምሬ ነው የምልሽ። እስከ ዛሬ ድረስ የሄድሽበት መንገድ በጣም ትክክለኛ ስለሆነ ነው። በነገራችን ላይ እነዚህ ልጆች የመጡበትን መጥፎ የሆነ አመጣጥ ልትመልሽና በድል ልትወጪ የቻልሹ ማለት ነው እንጂ ገና ድሮ ድሮ ነበረ የራሳቸውን ቀመር ቀምረው ምናምን አንቺ፣ ሌላ አይነት ጨዋታ መጫወት የፈለጉት ማለት ነው። እኔ እውነቱን መስማት ለሚፈልግ ሰው ዛሬ እውነቱን ነው መናገር የምፈልገው። የምሬ ነው የምላችሁ ምክንያቱም ይሄንን ወሬ ማለት ነው አሁን ነገሮች እየተስተካከሉ መስመር እየያዙ ምናምን፣ ሄርሜላም ከህይወታቸው የምትወጣበት መንገድ እየተስተካከለ ነበረ። ግን ሩታ የራሰሽም ስህተት ተጨምሮበት ይህንን ነገር እኔ አብርሃም ስሊያደርገው አይችልም እናንተ እውነት ነገሮችን መለስ ስብላችሁ ለመሄድ ስትሞክሩ ምናምን ወርቁን የገዛችው ሄርሜላ ናት ብሎ ያስወራው እኔ አብርሃም ነው ብዬ እንደውም እርግጠኛ እንደሆነ ያደረገኝ፣ ምክንያቱም አሁን ላይ እንኳን ማለት ነው ዛሬ ሄርሜላ የሰራችውን ቪዲዮ ሪፖስት እስከ ማድረግ ማለት ነው። ምክንያቱም ይህንን ነገር እፈልገዋለሁ እንደ ማለት ነው በቃ በሄርሜላ ሀሳብ ተስማምቻለሁ ብሎ ነው እንግዲህ የለቀቀችውን ቪዲዮ ሪፖስቱን ላይ እያደረገ ያለው ማለት ነው። ስለዚህ እነዚህ ልጆች አንቺን ለመ ተብሏት ሆን ብሎ እስከዛሬ ድረስ በጣም ብዙ ቀመሮችን ሲቀምሩ ነበር። በጣም ብዙ ነገሮችን ሲያደርጉ ነበር። ይህን ሁላችንም የምናውቀው ነገር ነው። እና አሁን አንቺ ወርደሽ ጭራሽ ከነሱ ጋር እንደዚህ መመላለስ ከጀመርሽ ማለት ነው እመኝ፣ ሄርሜላ ላይ የፈለገችውን ነገር ማድረግ ትችላለች። እስከዛሬ ድረስ በጣም በብዙ አይነት መንገድ አንቺን ለመጉዳት አብራምና አንቺ መሀል ያለውን ነገር ለመበጠስ በጣም ብዙ ጥረቶችን ስታደርግ ምናምን ነበረ፣ ግን አልተሳካላትም። ያ ያልተሳካላት ትልቁ ምክንያት ምንድን ነው? አንቺ ለምንም ነገር ምላሽ እየሰጠሻቸው ወይም እነሱ ለሚያደርጉት ነገር ልክ ዛሬ እንዳደረግሽው አይነት ወይም ትላንትና እንደሰራሽው አይነት ቪዲዮ እየሰራሽ ከእነሱ ጋር ምልልሶችን ስላላደረግች ማለት ነው። ይሄ ነገር በነገራችን ላይ አታይም፣ ደስ ብሏት ነው የዛሬውን ቪዲዮ እየሰራችሁ በነገራችን ላይ በጣም ተመችቷት፣ ደስ ብሏት ነው ቪዲዮን እየሰራችሁ ማለት ነው። ሶ አሁንም ከዚህ በኋላ ድንጋይ መወራወሩ የሚቀጥል ከሆነ አብርሃም ምርጫው ማን እንደሆነ በደንብ ሁላችንም ጠንቅቀን እናውቃለን። ለማስመሰል ካልሆነ በስተቀር ማለት ነው። ሄርሜላን ባይፈልጋት ኖሮ የዚህን ያክል ሕይወቱ ምስቅልቅል እስኪወጣ ድረስ፣ ነገሮች በዚህ ልክ እስኪበላሹ ድረስ ነገሮችን በዝምታ ያለ ወይም ሩታን የዚህን ያክል አሳልፎ ይሰጣታል ብዬ አላስብም። አብርሃም ሄርሜላን እንደሚፈልግ ሁላችንም አምነን መቀበል መቻል አለብን። ይህን እስከዛሬ ድረስ ያደረጋቸው ድርጊቶች ለዚህ ጥሩ ማሳያ ናቸው ብዬ አስባለሁ ማለት ነው። ብቻ ለማንኛውም ሁሉንም ነገር ከዳር ቆመን መታዘባችንን አሁንም ቀጥለናል። ሰላም፣ እንዴት ናችሁ የኔ ፋሚሊዎች? ደህና ናችሁ ወይ አላችሁ ወይ? እንግዲህ ከረጅም ጊዜ ቆይታ በኋላ ተመልሰን መጥተናል። በመሀል የሆኑ የሆኑ የሆኑ ነገሮች እንዳንመጣ አድርገውን ነበረ። ኮመንታችሁን ለመሄድ እየሞከርኩ ነበረ ጠፍታል፣ ምናምን የሚሉ ነገሮች ምናምን በብዛት አሉ እና ያው ምንም ብጠፋ ነገሮችን ከማየት ነገሮችን ከመታዘብ ወደኋላ አላለም። ነገሮች እየተፋፋሙ እየተፋፋሙ እየቀጠሉ ነው። ሩታም እንግዲህ አራስነቷን አገግማ ጨረሳ ነው መሰለኝ ለቡጢ መሰነዛዘር ደረጃ ላይ ደርሳለች፣ ወይም እንደዚህ የምናያቸውን አይነት ምልልሶችን እስከ መመላለስ ደረጃ ደርሳለች ማለት ነው። ሶ ከዚህ በኋላ ላለው ነገር እንግዲህ ራስሽ ድንጋዩን መወራወር እስከ ጀመርሽ ድረስ ኃላፊነቱን ትወስጃለሽ ትችላለች ምክንያቱም እነዚህ ሁለት ሰዎች ቀላል የሆኑ ሰዎች እንዳልሆኑ በደንብ ያሳይሻል። ሄርሜላ አይደለም እንደዚህ መንገዱንና በሩን ከፍተሽ ሰተሽ ይቅርና በተዘጋ በር ምን ያክል ነገሮችን ለማመሰቃቀል ስትሞክር የነበረች ሴት እንደነበረች ሁላችንም እናውቃለንና፣ ሩታ የምሬ ነው የምልሽ፣ በቃ ይሄ ነገር አይሆነሽም። ይሄ ነገር ይቅርብሽ። አብርሃም ያንቺ መሆን ካለበት የምርም ቤቱን ትዳሩን ልጁን የሚመርጥ ከሆነ ምርጦ ይምጣ ፈልጎ ይምጣ። ምንም አንቺ እንትን እንደዚህ አይነት አትካራ ውስጥ ሊከተሽ የሚችል አይነት ነገር የለም። በዛ ላይ ደግሞ ተጠያቂ ማድረግ ይፈልጋሉ። እስከ ዛሬ ድረሱላችሁም እንደትነኩባቸው ያልቻላችሁት ነገር ምንድን ነው? አብርሃም ምናልባት ወደ ሄርሜላ የሚሄድ ከሆነ እዚህ ነገር ውስጥ ራሱን ጥፋተኛ አድርጎ መሄድ አይፈልግም፣ ወይም ለዚህ ነገር መበላሸት ራሱን እንደ ጥፋተኛ እንዲቆጠር አይፈልግም። እስከ ዛሬ ድረስም በጣም ብዙ ነገሮችን የሚያደርገውም የሚታገለውም ይሄ ነገር እንዳይሆን ነው እና አሁን ላይ አንቺ እንደዚህ የምታደርጊያቸው ነገሮች ለሱ በኋላ ላይ የራሱን ነፃ እንደ ማውጫ መንገድ ሆኖ ነው የሚቀርቡት ማለት ነው እና የልጅሽን አባት ባልሽን ውሰጂ ውሰጂ አልፈልገውም እንደ ዓላማዋ ምን ሆነና አይደለም እንደዚህ ወጥሽ በግላጭ ብለሻት ይቅርና ካልወሰድኩ ብላ እኮ እስከዛሬ ድረስ ስንት አይነት ግብግብ ግብ ስትፈጥር የነበረች ልጅ ናት እና እንደ ባንዳፍ ብላ ቀጨቅ የምታደርግብሽ ይኸው አለችሽ እኮ ካልፈለግሽ ነውና እንደዚህ አይነት ነገር ውስጥ ድጋሚ ተመለሰች ገብተሻ እንጂ በመየት እኔ በበኩሌ በጣም አዘኛለሁ። ምክንያቱም እኔ የሰው ልጅ ሼሙን እጦ በቃ ሼሙን እጦ የሆነ ነገር ለማድረግ የመጣ ሰው በጣም መፍራት አለባችሁ። እግዚአብሔርን የምሬ መመላችሁ በቃ የሆነ አላ ህሊናውን እንትን ብሎ ይህን ነገር በቃ ሰው የፈለገውን ነገር ይበለኝ፣ ግን በእጅ አስገባለኝ ብሎ የመጣ ሰው ምንም ነገር አያስቆምም። እና ሄርሜላ እንደዚህ አይነት ሴት መሆኗን መዘንጋት የለብሽም በየትኛውም አጋጣሚ። ከሷ እስከ ዛሬ ድረስ በጭንቅላት ስለበለጥሽ ነው የማይንድ ጌም በጣም በልጠሽ ስለተገኘች ነበር ነገሮችን በብልሃት ስታልፍ የነበረው ወይም እንደዚህ አይነት ምልልሶች ውስጥ ባለመግባተሽ ነበረ እስከዛሬ ድረስ ከብዙ ነገሮች እንትን ልትይቻልሹ። ግን ተመልሰሽ እነሱ ደሚፈልጉት ጌም መጣሽላቸው፣ ወይም እነሱ ወደሚፈልጉት ጨዋታ መጣሽላቸው። የሌለ ነው የሚመቻችው፣ የሌለ ነው የሚያጧጥፉት ማለት ነው። አሁን ከዚህ በኋላ ይመቻታለን። ያው የዛሬው ቪዲዮ እራሱ የሌለ ምችት ብሏት ምናምን የሰራችውና ይሄ ነገር ከአንቺ ጋር አይሄድም በቃ እንጂ እንደ አንድ ባለትዳር ሴት እንደ አንድ የልጅ እናት በቃ ክብርሽን ጠብቀሽ ምናምን አንቺ እኮ ዝምታሽ እነሱ የሚያደርጉት ነገር ምን ያክል ስህተት እንደሆነ አንድ ቃል ካፊሽ ሳታውጪ ለብዙ ሰው እያሳየሽ የነበረበት ነገር ነበረ። ግን አሁን ላይ ወርደሽ ከነሱ ጋር የዚህን ያክል ምልልስ ውስጥ ስትገቢ በጣም ብዙ ሰው ቲንኪንግ ወይም ማስተሳሰቡ ሌላ ነው የሚሆነው፣ እና ከዚህ ነገር ብትመለሺ እንደኔ ደስ ይለኛል። እስከዛሬ ድረስ በመጣሽበት በጥንካሬ መንገድ ነገሮችን ማለፍ መቻል እንዳለብሽ ነው የሚሰማኝ ማለት ነው ከዛ ውጪ ክፍተቶችን በአትፈጥሪ፣ ደስ ይለኛል። በቃ አየሽ፣ የተሸነፈች መሰለች እና የወደቀች መሰለች እና ከዚህ ነገር የወጣች መሰለች እና አፈር ልሳ ተነሳች። አይታችኋል። እግዚአብሔር! ተሸነፍኩ፣ የተሸነፈች መስላ ምናምን የወደቀች መስላ ነበረ ግን አንቺ በከፈትሽላት መንገድ አፈር ልሳ ድጋሚ ተነሳች ና አሁን ደግሞ በቀላሉ እጅ እንደማትሰጥ ሁላችሁም ማወቅ አለባችሁና እና ለዚህ ነገር ደግሞ ከኋላ ሆኖ ትልቁን ድጋፍ እያደረገ ያለው አብርሽ ነው። ወይም ሄርሜላ እንደዚህ በድጋሚ ተነስታ ይህንን ሁሉ ነገር እንድትፈጠር እያደረገ ያለው አብርሃም ነው። የአብርሃም ብቸኛ ፍላጎት የያዘው ነገር ይዞት እንጂ ማለት ነው። የምሬ ነው የምላችሁ። ይሄ ልጅ በድጋሚ በድጋሚ እውነቱን እናውራ እውነቱን እንነጋገር ከተባለ በቃ እውነቱን እናውራ እውነቱን እንነጋገር ከተባለ በድጋሚ የሆነ ወደኋላ የተወሰነ ወስዳችሁት ሄርሜላን አምጥታችሁ ምረጥ ብትሉት አምሹር አትጠራጠሩኝ ሄርሜላን ከመምረጥ ወደኋላ ኋላ አይልም። እውነታው ይሄ ነው። ባይሆን ኖሮ ለምንድን ነው የዚህን ያክል ዋጋ የሚከፍለው የዚህን ያክል ህይወቱ በዚህ ልክ እንዲህ እስኪሆን ድረስ ማለት ነው። እሱ እኮ በዚህ ሰዓት ላይ መደሰት ያለበት ከልጁና ከሚስቱ ጋር ጥሩ የሆኑ ነገሮችን ማሳለፍ ያለበት ታይሚንግ ነበረ ይህን የመሰለ ትልቅ ነገር በህይወቱ እግዚአብሔር ሰጥቶት ያንን ሞመንት ኢንጆይ ማድረግ እየቻለ ለምንድን ነው ህይወቱን በዚህ ልክ ለመበጥበጥ የቻሉ ሰው? ሌላ ምንም እንትን የለውም፣ ሄርሜላን ካልፈለጋት በስተቀር ሄርሜላን ለሆነ ቦታ አቅቷት ካልሆነ በስተቀር እንደዚህ አይነት ነገር ውስጥ ህይወቱን የሚያስገባበት ሪዝን ይኖራል ብዬ እንደኔ አላሰብም። እውነታው ይሄ ነው። እውነታውን መቀበል መስማት የምትፈልጉ ሰዎች ስሙ፣ እኔ እየጮኸኩ ነው። አንድ ቀን ከመጮህ ወደ ኋላ ብዬ አላውቅም። ለማንኛውም እኔ ስናገር የሚደብራችሁ ሰዎች በአናታችሁ መተከል ትችላላችሁ። በድጋሚ ይህንን ማለት እፈልጋለሁ ማለት ነው። ለማንኛውም እውነታው ይሄ ነው፣ ያለው ነገር ይሄ ነው። ሩታ በአስቸኳይ ይህንን ትንሽን አቁሚ ዳር እንደ ኩሉ ነገሮችን ማንቀሳቀስ ያለብሽ ለማለት ያክል ነው፣ ማለት ነው። ጋይስ እንግዲህ ከረጅም ጊዜ ቆይታ በኋላ ተመልሰን መትህን፣ ብዙ ነገር አለን። አሁን አንጠፋም፣ እንመጣለን። በእያንዳንዱ ጉዳይ ላይ ዳር ቆመን እየታዘብን ማለታችንን እንቀጥላለን ማለት ነው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። ምሽት ላይ እንገናኝ።